ሰላም የተወደዳቸው ቤተሰቦች በዛሬ ትምህርታችን ደግሞ ስለ ሲንጉላር ናውንስ እንመለከታለን ማለት ነው። እንግዲህ እስካሁን ባየናቸው ክፍሎች ስለ ኮመን ናውንስ፣ ስለ ፕሮፐር ናውንስ አይተናል። በዛሬ ትምህርታችን ደግሞ ሲንጉላር ናውንስ ስለምንላቸው እናያለን ማለት ነው። ሲንጉላር ናውን ማለት ከቁጥር አንጻር ስናያቸው ስሞችን ነጠላና ብዙ ብለን እንከፍላቸዋለን በሁለት ማለት ነው። ነጠላ የምንላቸው ጀስት አንድ ብቻ እንዳንድ የሚቆጠሩ የስም አይነቶችን ሲሆን ፕሉራል የምንላቸው ደግሞ ከአንድ በላይ ለሆኑ የስም አይነቶችን ይሆናል ማለት ነው። በዚህ ውስጥ ካውንቴብል አንካውንቴብል፣ ወይም ደግሞ የሚቆጠሩ እና የማይቆጠሩ የምንላቸው የሚኖራሉ። ነገር ግን በዛሬ ትምህርታችን በዋናነት ሲንጉላር ናውኖች እና እንዴት እንደምንጠቀማቸው በሰንተንስ ውስጥ ወይም ደግሞ በአረፍተ ነገር ውስጥ ረዥም ንግግሮችን ስናደርግ እንዴት እንጠቀማቸዋለን፣ ማንንስ ያስከትላሉ፣ ከማንስ ተከትለው ይመጣሉ የሚለውን እናያለን ማለት ነው እንግዲህ ሁሌም ቢሆን ዴፊኒሽን ያስፈልገናል፣ አንድን ተርም ስንማር ማለት ነው። ሲንጉላር ናውን ማለት ምን ማለት ነው? ናውንስ ስሞች ናቸው። ናውንስ ካን ቢ ሲንጉላር ኦር ፕሉራል። እንግዲህ ስሞች ምን መሆን ይችላሉ? ፕሉራል ወይም ደግሞ ሲንጉላር ሊሆኑ ይችላሉ ነው የሚል ማለትም አንድ ወይም ደግሞ ከአንድ በላይ ሊሆኑ ይችላሉ ማለት ነው። ስሞች ናውንስ ካን ቢ ስሞች መሆን ይችላሉ ምን ሲንጉላር ወይም ደግሞ ፕሉራል መሆን ይችላሉ ነው የሚለን። ዌን ዩ አር ቶኪን አባውት ለማለት ነው ላይ ዌን ዩ አር ቶኪን አባውት ዋን ፐርሰን ስለ አንድ ሰው፣ አኒማል እንስሳ፣ ፕሌስ ፕሌስ ቦታ ኦር ንግ ወይ ደግሞ ነገር ዩዝ ኤ ሲንጉላር ናውን ምን እንጠቀማለን ነጠላ ስም እንጠቀማለን ማለት ነው ተረርታችሁን ያላደለም ስለ አንድ ሰው እንስሳ ቦታ ወይ ደግሞ ነገር በምናወራ ጊዜ ሲንጉላር ናውኖችን እንጠቀማለን ማለት ነው ኦኬ ሲንጉላር ናውን ስለዚህ አሁን እንግዲህ ከዚህ ላይ የተጠቀሱት ስሞች ሲንጉላር ናውኖች ናቸው። ነገር ግን ሲንጉላር ሆኖ ደግሞ ሁለት አይነት አጠቃቀም አለ። ይህ አን ሚለውን ቃል አብረን የምንጠቀማቸው ነጠላ ስሞችና ኤ የምትባለዋን አርቲክል አብረን የምንጠቀምባቸው የስም አይነቶች አሉ ማለት ነው። ነገር ግን እዚህ ላይ እንዴት ነው መለየት የምንችለው? ሁሌም ቢሆን አን ሚለውና ኤ የምትለዋ ቃል አብረው ይመጣሉ ከነዚህ ስሞች ጋራ። ነገር ግን እንዴት እንለያቸዋለን ካላችሁኝ እዚህ ጋር የተጻፈችዋን በጥቁር እናንብባት ዩዝ ኤ ኦር አን ኤ ወይ ደግሞ አንን እንጠቀማለን መቼ ቢፎር ሲንጉላር ናውንስ ከነጠላ ስሞች በፊት ወይ ደግሞ አስቀድመን ዩዝ አን አንን የምንጠቀመው ወይም ደግሞ አን ይህን ቃል የምንጠቀመው ቢፎር ወርድስ ቢጊኒንግ ዊዝ በምን የሚጀምሩት እናለን ቫወልስ? ቫውለስ እንግዲህ ቫውል የምንላቸው በእንግሊዘኛ ስንት ፊደላቶች አሉ? አምስት ፊደላቶች አሉ። ኤ ኢ አይ እና ኦ እንዲሁም ዩ ማለት ነው። ስለዚህ አምስቱ ቫውል ፊደላቶች፣ በእነዚህ ፊደላቶች የሚጀምር ከሆነ ያ ነጠላ ቃል አን የሚለውን ቃል አስቀድመን እንጠቀማለን ማለት ነው። ቢፎር ወርድስ ቢፎር፣ ቀድሞ ወይም ደግሞ በፊት ማለት ነው አይደለም። ቢፎር ወርድስ ቢግኒንግ ዊዝ ቢግኒንግ ማለት መጀመር ማለት ነው። ዊዝ ከጋር ማለት ነው። ቫውልስ በቫውል የሚጀምር ያ ማለት ኤ ኢ አይ ኦና ዩ። እንግዲህ እኔ አሁን በስክሪን አድርጌ በደንብ በፍጥነት ማስተማር ይችል ነበር፣ ነገር ግን ብዙ ጊዜ ኖት እንድትይዙ እየጻፋችሁ መሆን አለበት። ሁሌም ቢሆን ስትማሩ መጻፍ፣ አስተውላችሁ ረጋ ብላችሁ ማንበብ፣ ከዛ ደግሞ ያልገባችሁን መጠየቅ እንድችሉ ማለት ነው። ለዛ ነው። ስለዚህ እነዚህ ቫውል ፊደላቶች እነዚህ አምስቱ በእነዚህ የሚጀምር ከሆነ ቃላችን ይሄ አንድ ብለን የምንጠራው በንድ በነጠላ የምንጠራው ስም በእነዚህ የሚጀምር ከሆነ አን የሚለውን አስቀድመን እንጠቀማለን ማለት ነው። እንግዲህ ኤግዛምፕል እንመልከት ለምሳሌ እዚህ ላይ አን ኤርፕሌን። ለምሳሌ ኤርፕሌን በሚለው ቃል ውስጥ ማነች የመጀመሪያ ፊደላችን? ኤ ነች። ኤ ብለን ባይስክል ያ ማለት ይቺ ኮንሶናንት ነች ከአምስቱ ውስጥ አትገኝም ማለት ነው። ኤ ቦይ፣ ኤ በስ፣ ኤ ኮም ኤ ግርል፣ ኤ ኪይ፣ ኤ ሌር ወይም ደግሞ ሌተር ማለት ትችላላችሁ። ኤ ናፕ፣ ኤ ፎቶግራፍ ወይም ደግሞ ፎቶግራፍ ማለት ትችላላችሁ። ይህ ሁሉ በኤ የሚጀምሩት ቫውሎች ውስጥ ስለማይካተቱ ነው። በቫውል የሚጀምረው ግን እንደምታዩት አን ብሎ ይጀምራል ማለት ነው። ለምሳሌ አሁን እዚህ ጋር። በአን የሚጀምሩት አክስ፣ አክስ ማለት ያው በኤ ነው የሚጀምረው። አን ኤግ፣ በኢ ነው የሚጀምረው ኤግ የሚለው። አን ኤንቨሎፕ፣ ይሄም በኢ ነው የሚጀምረው። አን አይስክሪም፣ ስለዚህ አይስ የምትለው በአይ ነው የምትጀምረው። አን አይስክሪም። አን ኢግሉ፣ አን ኢግሉ። አን ኦሬንጅ አን ኦሬንጅ በኦ ነው የሚጀምረው። ስለዚህ ከላይ የተጠቀሱት ሁሉ በኤ በኢ በኢ በአይ በአይ በኦ የሚጀምሩ በነዚህ የሚጀምሩ ናቸው ማለት ነው። እና የትኛውም ቃል እንትን ከሆነ ሲንጉላር ከሆነና በነዚህ የሚጀምር ከሆነ እነዚህን ቃሎች አን የሚለውን ማስቀደም ይኖርበታል ማለት ነው። ነገር ግን ኤክሴፕሽኖች አሉ። ኤክሴፕሽን ያው እንግዲህ ኤክሴፕሽን ማለት ለየት ያለ ባህሪ ያላቸው ማለት ነው። ምንድነው ለምሳሌ እዚህ ጋር ብንሄድ ኤ ያው ኤክሴፕሽን ብያለሁ አይደል? ኤ ብዬ ዩኒፎርም ዩኒፎርም ስል በዩ ነው አይደለ? እቺ ፊደል ዩ ነች አይደል? እና ደግሞ ቫውል ናች እዚህ ውስጥ ትገኛለች። ነገር ግን አን መጠቀም ሲኖርብን ኤ ተጠቅመናል አይደለ? ስለዚህ ይሄ ለምን ምክንያት መሰላችሁ? ድምጹ ፊደሏ ዩ ብትሆንም ዩኒፎርም ስንል በዋይ እንደሚጀምር ነው የሚመስለው። ያው እዚህ ጋር ማየት ትችላላችሁ ዩኒፎርም ዩኒፎርም ያው ዩኒፎርም፣ ስለዚህ በዋይ የሚጀምር ይመስላል ማለት ነው። ስለዚህ እሺ ድምፁ ፊደሏዊ ዩ ብትሆንም ድምፁ የዋይን ስለሚመስል ዩኒፎርም የሚለው ቃል በኤ ይጻፋል ማለት ነው። ኦኬ ሌላኛው ዩኒቨርሲቲ፣ ዩኒቨርሲቲ ስንልም ዩኒቨርሲቲ ዩኒቨርሲቲ የሚለው ይቀጥላል ማለት ነው። ዩኒቨርሲቲ ስለዚህ ዩ የሚለው ይ የሚለው ቃል ዋይን ስለሚወስድ ዩ ብቶንም ፊደሏ ድምፁ የዋይ በመሆኑ ይህን እንጠቀማለን፣ ኤን እንጠቀማለን ማለት ነው። በተቃራኒው አሁንም ቢሆን እዚህ ላይ ኤች፣ በኤች ይጀምራሉ አይደል እነዚህ ቃሎች በኤች ቢጀምሩም እንኳን ፊደሉ ያ ማለት ኮንሶናንት ቢሆን እንኳን ድምፁ የቫውል ነው፣ የቫውል ነው የቫውል ስለሆነ አን ኦነር ነው የምንለው። አን ኦነር ነው እንጂ ኤ ኦነር አንልም። ስለዚህ እዚ ላይ ሆነር አይባልማ። ሆነር ስለማንል ኦነር ነው የምንለው እዚጋ። ስለዚህ ሆነር ካላልን ደግሞ ኦነር ደግሞ ኦ ይሆናል ፊደሉ በኤች ቢሆንም ድምፁ በኦ ነው ማለት ነው። ያ ማለት ከነዚህ ውስጥ ስለሚገኝ አንን እንጠቀማለን። ኦነር እንላለን። እዚህ ላይ ደግሞ ሃወር አንልም። አወር ነው ምንለው። አወር ማለት ሰዓት ማለት ነው አይደለ? አን አወር ስለዚህ አንድ ሰዓት ማለት ነጠላ ነው የሚያመለክተው። አን አወር ነው እንጂ አን ሃወር ስለማንል በዚህ ምክንያት ኤ ሳይሆን አን ብለን እንጠቀማለን ማለት ነው። ስለዚህ የዛሬ የነበረን ቆይታ ይህን ይመስላል። ጥያቄዎች ካሏችሁ ኮመንት ላይ አስቀምጡልኝ። ቴሌግራም ቻናልና ግሩፕም አለን፣ ይህን ተቀላቀሉ። ያው በዋትሳፕ፣ በኢሞ፣ በቴሌግራምና በሌሎች ሶሻል ሚዲያዎች ሁሉ ስልካችንና ሊንክ ከስር ያሉትን ሊንኮች ተጠቅማችሁ ገብታችሁ እኛ ጋር ሀሳብ አስተያየታችሁን ማቅረብ ትችላላችሁ ኮመንት ላይ ማስቀመጥ ትችላላችሁ። በግላችሁ ማጥናት ከፈለጋችሁ በሳምንት አምስት ቀን በቀን አንዳንድ ሰዓት እኛ ጋር መማር ትችላላችሁ ማለት ነው። እንግዲህ በነገ ትምህርታችን ደግሞ ስለ ፕሉራል ናውንስ ወይ ደግሞ ከአንድ በላይ ስለሆኑ ስሞች የምንማር ይሆናል። በነገ ጥያቄ በነገ ቪዲዮአችን ጥያቄዎች ሁሉ ስለሚኖሩ፣ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። እስከዛ ስለተከታተላችሁን ቴንክ ዩ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ